ሀይ፣ እንዴት ናችሁ? ዛሬ የመጣ ነው በእንግሊዘኛ ስንናገር ብዙ ጊዜ ችግር የሚሆንብንን ነገር ለመቅረፍ ነው። ቤት ስራይን እንድሰራ ይረዳኛል እንዴት ነው የምትለው? ስለዚህ ቱ እዚህ ጋር ይገባል ማለት ነው። ማይ ማዘር ሜክስ ሚ ወተር ፕላንት እዚህ ጋርም ትዋለህ።

ለምንድን ነው አንደኛው ቃላቶች ጋር እዚህ ጋር ቱ መባል አለበት ግዴታ እንባላለን አደለ? ከዛ በኋላ ደግሞ ሁሉም ጋ ይመስላልና ሌላ ጋር ደግሞ ስናስገባ ነው እዚህ ጋር ደግሞ አይባልም እንባልን አደለ? ፐርችልድረን አለን አደለ? ከዛ በኋላ ቱ ሳይኖር ምን ብለን ምድ የምትለው ፕሌይ ነው የምትለው ማለት ነው ነውሩ። ቱ ብትልስ ልክ ነው ክስነ። ስለዚህ ሺ ሌት ሚ ቦሮ። ይሄ ምንድነው የሚያደርገን? ኮንፊደንሳችን እንድናጣ ያደርገናል። ምክንያቱም ለዚህ እንላለን ዛጋ ደግሞ ቱንል የሚለው ነገር ስግሪንቲቪ ንንግ ፍራስ። ስለዚህ ዛሬ ስለ ቱ ምትበላ በደንብ ካወቅን፣ ቀጣይ ደግሞ ሌላ ነገሮችን እያመጣ እንደዚህ ቀስ በቀስ ከስር ከመሰረቱ ላይ እየቀረፍን ከመጣን እንግሊዝኛን ቶሎ ማውቅ እንችላለን ማለት ነው ዩ ሚ ቱዴይ ዌር ጎይንግ ቱ ለርን አባውት ወርድ ቱ የምትለዋ ማጋ ይመጣል፣ ማጋ አይመጣም፣ ሲመጣስ ምን ማለት ነው? ለምንድነው እዚጋ መብቶ ለምዶ እዚጋ ማይመጣው የሚለውን ነገር በደንብ እናያለን። ሳብጀክቱ አለ፣ ሄልፕ ፕሬዘንት ከሆነ ነው። ሄልፕ አይደለ ቨርብ ዋን ከሆነ ቨርብቱ ሲሆን ምን ይሆናል? የሚረዳን ሰውዬ አለ የለም። ቀጥታ ቨርብ ዋን ነው የምንሄደው ማለት ነው። ዶንት ጎ ኤኒዌር። ግቢ ግራብ ኖትቡክስ ኖትቡካችሁን ያዙ እና በደንብ ኖት እየወሰዳችሁ አሸናፊ ዝ ዊት ሚ ኦልሶ፣ ሰው እሱ ሲሳተፍ በእሱ በኩል ሆናችሁ እናንተም እሱ የሚለውን ነገር ትክክልም ካልሆነ እያረማችሁት። ኦኬ፣ እናንተ ልክ ከሆናችሁ ደግሞ የራሳችሁን አንሰር እየመለሳችሁ ፓርቲሲፔት ዊት አስ። አወራሁት። አዎ፣ አልቆጠርክም ሁላ ሲል አልተቻልክም። ዛሬ አሪፍ አድርገን ሪቫይዝ ያደረኩት። አመሰግናለሁ። ምንም አደለ። ሰው እንደዚህ በደንብ ከተላመዳችሁ ከኛ ጋር ስ ቪ ዚ እናንተን ፍሉንት ማድረግ ማለት ነው። ሌትስ ጌት ኢን ቱ ቪዲዮ። እሺ አሸናፊ፣ ዛሬ ይሄኛውን ነገር ሰትልም ቤትም አትሄድም። ስለዚህ እንደተለመደው መጀመሪያ ልአስኪና ሃሪክ፣ ከዛ የምታውቀውን ነገር ካወቅም በኋላ ነው ወደ ትምህርቱ ምንሄደው እሺ። ስለዚህ የቤት ስራዬን እንድሰራ ይረዳኛል። እንዴት ነው ምትለው? ሂ ሄልፕስ ሚ ቱ ዱ ማይ ሆምወርክ። ስለዚህ ቱ እዚህ ጋ ይገባል ማለት ነው፣ ለመስራት ይረዳኛል። እናቴ አትክልቱን ውሃ ታስጠጣኛለች። ማይ ማዘር ሜክስ ሚ ቱ ወተር ፕላንትስ። እዚህ ጋርም ትዋለ ይመቻሃል ማለት ነው ቱ ብዙ ሰው የመቸውም ግራ ስለሚያገባሽ ጓደኛዬ፣ ደብተሪን እንዳበድረው ጠየቀኝ። አስክድ ሚ ቱ ሌንድ ሂም ማይ ቡክ። ይህም እሺ፣ ለማንም እንዳልናገር ነገረችኝ። ሺ ቶልድ ሚ ኖት ቱ ቴል። የቱ ብዛት

አለው ሌላ ጊቭ ፐርሚሽን ሌላ አለ አጠር ያለ አለው አይደለም ልክ እንደነ ሜክ ምናምን እንደ ሌት ስለዚህ አንዱን በሌት አንዱ በአለው ራሱን ትስደግምልኛለህ መጀመሪያ በሌት ንገረኝ እሺ ቱ ፕላይ አውትሳይድ ውጭ እንድጫወቱ እሺ አሎ ሲሆንስ ሺ አሎ ሀር ቺልድረን ሺ አሎ የሚባል ነገር የለም ፈቀደች ከሆነ ይቻላል ትፈቅዳለች ሺ አሎስ ሀር ቺልድረን ቱ ፕላይ አውትሳይድ ስለዚህ ሁሉም ጋር ተዋለ መጀመሪያ አልሰማኸኝም ሚገባለ ይገባለ ብዬ ሳስረዳ ወይስ እሱን እኔን አይመለከተኝም ብለህ ነው አይ ነው ሁሉም ላይ አሁን ስድስት ጠየቅኩ ስድስቱም ላይ ተዋለ ሶስቱ ላይ አለ፣ ሶስቱ ላይ የለም። ያኛው የመጀመሪያው ንግግርሽ እኮ ለእኔ አልነበረም ብዬ እኔ ይረድ ለርአቴንሽን ለመያዝ እንደዛ የምትያጭው ነው መጀመሪያ ስነገር። ስለዚህ አሁን እነኚህ ከነገርኩ ከስድስቱ ውስጥ ማለት ነው ቱ የሚጠቀሙት ሶስቱ ናቸው፣ ሶስቱ ደግሞ አይጠቀሙ። ሶራ እንደሚል ነው የምንጠይቀህ። ለምሳሌ ከየትኛውን ጀምር መሰለክ፣ መፍቀድ ካልነው ማለት ነው መፍቀድ ስንት ነበር ያየ ነው ሁለት ሌት እና አለው አይደለ? ስለዚህ ዊል ስታርት ዊዝ ሌት። ስለዚህ የምነበረልክኝ እሷ ልጆቿ ውጪ ንጹ ፍቅዳለች ነበር አይደል? እና እስቲ ድገምልኝ አሁን እሺ። ስለዚህ ቱ አለ ማለት ነው ሌት ኦኬ ኤክስ። ስለዚህ ቱ አይገባም እዚህ ጋ ሌት ጋ። ኦኬ። ስለዚህ ፎርሙ እንዴት ነው የሆነው? ሲጀምረው ታስደርጋለች ነው አይደለ? እንደዚህ አይነት ቨርቦች ምን ይባላሉ? ባለፈው አይተናቸው ነበረ። ታስደርጋለች ያ ማለት ትፍቅዳለች ነው አይደለ? አይደለም፣ ትፍቅዳለች ነው። እሷ ፈቃጅ ነች፣ ሰው ይሄ ነገር እንዲሆን ምክንያት ነች ማለት ነው አይደለ? ምን አይነት ቨርብ ነበር የሚባሉት? ኮዛቲቭ ቨርብስ። ከዛ ይሄ ደግሞ ምን አይጠቀምም? ቱ አይጠቀምም ኦኬ እዚ ላይ ሳብጀክት አለ። ከዛ በኋላ ሌት ፕሬዘንት፣ ሌት ነው አደለ ፓስት ሲሆን ምን ይሆናል? የሌት ፓስት ሌትድ አደለም ምንድነው? ታዲያሌት ራሱ ሽ ቨርብ ስሪ ምራሱ ሌት አደለ ቨርብ ስ ቨርብ አይንጅ ሌቲንግ ስለዚህ እዚህ ጋር ሌት ስንል አምስቱንም እንትን እያለን ነው እንጂ ሌት ብቻ እያልን አደለም። እሺ ከዛ በኋላ የሆነ ሰው አለ ያ ነገር የሚያደርገው ማለት ነው። ከዛ በኋላ ቱ የለም፣ ቀጥታ ቤዝ ቨርብ ነው ወይም ቨርብ ዋን ጋር ነው የምትሄደው ማለት ነው። ስለዚህ አሁን እስኪ ቱን ብለህ ትተህ ንገረኝ። ቱን ተወው። ሌት ሄር ሺልድረን ፕሌይ አውትሳይድ እንጂ ቱ ፕሌይ አውትሳይድ አትልም። ኔቨር አያስከትልም ሌት ካልክ በኋላ እኮ ሰውየው ነው የሚገባ አይደለ ሺ ሌትስ ብለን ሄር ችልድረን አለን አይደለ ከዛ በኋላ ቱ ሳይኖር ምን ብለን ምድ የምትለው ፕሌይ ነው የምትለው ማለት ነው እሺ ለምሳሌ እስክሪብቷን እንድበደር ፈቀደችልኝ ሺ ሌት ሚ ልክ ያለፈ ስለሆነ ሌንዲንግ

አንደኛው እሱ ነው። እሺ አሁን እዚህ ጋርም ቱ አለ ወይስ የለውም የምትለኝ አንተ ነው። እሺ አሁን ሌት ኢትስ ጊቪንግ ፐርሚሽን አደለ? ሌላኛው ወርድ ማን ነበረ? ራሱ ፐርሚሽን መፍቀድ ሆኖ ሌትንና ማን ነበረ ነው አለው አደለ? እሺ እስካሁን በራሱ ፈቀደችልኝ በአለው to borrow mm -hmm. her pen እዚህ ጋር ሌት መፍቀድ ነው ቶ አያስከትልም ማለት አለው፣ መፍቀድ ነው ቶ ያስከትላል። ይሄ ሺ ስለዚህ ኢቭን ዶ ሁለቱም ቱ ጋር ታስገባለህ፣ ሌት ግን ቶ አይቀበልም ማለት ነው። ስለዚህ

ፕሉራል አድርጓለሁ ቨርቡ ነው ሲንጉላር ማለት ነው ሲንጉል ማይ ፓረንት ማይ ፓረንት ይባላል ቤተሰቤ ቤተሰቦች ማይ ፋሚሊስ ነው ማይ ፋሚሊ ነው የምትለው ደዛ እንደማለት ነው ማይ ፓረንት ዳዝንት አሎሚ ቱ ፕላዮት ሳይድ ኤክሰለንት። ስለዚህ እዚህ ጋር ቱ አለ፣ እዛ ጋ ግን ቱ የለም። አደለ እስኪ ዋን ኤግዛምፕ ብቻ ልጨምርለ። አስተማሪው ካልኩሌተር ጠቀም አልፈቀደልንም። አር ቲቸር ድኖት አሎሚ ሁሉ አደለም። ኤግዛም ነበረ ያን ያልተፈቀደላችሁ። ማይ ቲቸር ነው ቲቸር ዲድንት አለው አስ ቱ ዩዝ

ዲድንት አለው አስ ቱ ዩዝ ካልኩሌተር ከወጋል በሌት ድጋማ ሌት አስ። ስለዚህ ሁለቱም ጊቪንግ ፐርሚሽን ቢሆንም ሌት ጋቱ የለም ግን። እሺ ዲ አዘር ዋን ደግሞ የምናየው መርዳት ወይም አስስት ማድረግ ምን ይባላል? አሲስት ማድረግ ቅድሜ የነገርከኝ ማለት ነው። ምንድን ነበር ኤግዛምፕላቸው? አሲስት ማድረግ አሲስት ነው ስራዬን። በሌላ አሁን አሎ ሌት አለን አይደለ? ሌላ ወርድ የለንም። መርዳት ሄልፕ። ስለዚህ የቤት ስራዬን እንድሰራ ይረዳኛል ነበራል ነው። ሄልፕስ ሚ ቱ ዱ ማይ ሆምወርክ። ስለዚህ ጋርም ቱ ጨምረሃል። አሁን ግን አይጨምርም ስታስበው ስታስበው። ቱ የለም። እዚህ ጋርም ሰምታይምስ የሚጨምሩ አሉ፣ ግን ናትሽራል ስፖከን ኢንግሊሽ ላይ ግን ቱሳን ጨምር ነው የምናወራው። ስለዚህ አሁንም ልክ እንደ ሌት ሳብጀክቱ አለ ወይም ሄልፕ አድራጊው ማለት ነው የሚረዳው ሰውዬ ፊትለፊት ይቀመጣል አይደለ? ከዛ በኋላ ሄልፕ ፕሬዘንት ከሆነ ነው ሄልፕ አይደለ? ቨርቧን ከሆነ ቨርቢ ቱ ሲሆን ምን ይሆናል ሄልፕስ ርስ ሆ ሄልፕት ሄልፕት ስለዚህ እዚህ ይሄን ሁሉ ነው መሀል ላይ ማስገባት የምንችለው ማለት ነው ከዛ በኋላ ምን አለ ፐርሰኑ የሚረዳው ሰው የሚረዳን ሰውዬ አለ አይደለ ከዛ በኋላ ቱ የለም ቀጥታ ቨርቧን ነው የምንሄደው ማለት ነው ጋርት እሺ ለምሳሌ አንቺ እንግሊዘኛ እንድማር ትረጅኛለሽ በላይ ዩ ሀልፕ ሚ ዩ ድሮም ረድተሽኛል አሁንም እየረዳሽ ነው ዩ

ቱ እንዳትል። ልፕ ሚ እዚህ የጻፉት ላይ ግን ቱ ነበር እኮ። ስት እንዲ ስትጽፋችን እጅ ሙቭመንትን ልፕ ሚ መማር መማር ነው አይደለም እንግሊዝኛ ለመማር ትረጅኛለሽ። ዩ ልፕ ሚ ለርን እንግሊሽ። ሌላ ኤግዛምፕል ስጠኝ እስኪ። ለምሳሌ ጓደኞች በምን ይረዱሃል? ማይ ፍሬንድስ

ባዶ ነው የምንጠቀመው፣ ማለት ነው። ኢንደርስታንድ? ለምሳሌ እሺ፣ ጎበዙ ተማሪ ጎበዙ ተማሪ ላይክ ሃይ ስኩል እያለ ፈተና አንዳልፍ ይረዳይ ነበረ። በላይ ማናረገውን ነገር ነው እየጠየቅሽኝ አለሽ። ይረዳይ ነበረ ሲባል እኮ ክድቢ ባይ ረዳኝ ሳይሆን ይረዳኝ ነበረ እንዴ ነው የምንለው? ይረዳኝ ነበር። ወዝ ወዝ እንዴት ስቲ በለው። ሄልፒንግ ሚ እየረዳኝ ነበረ ነው እሱ። ይረዳኝ ነበረ ዩዝ ቱ ኦኬ። እሺ ማይ ጎበዙ ተማሪ ማይ፣ ያንተ አይደለም ጎበዙ ተማሪ እኮ። አሁን ወደ ምን ልቀይሮ መሰለሽ? ጎበዙ ጓደኛዬ ነበረ። ጎበዝ ጓደኛ ነበረክ እንዴ

አለው የለውም። ቱ ልብ የለውም። ኔክስት ዋን ኢዝ እሺ፣ ቅድም በቴል ያልነው ማን ነበረ? ለማንም እንዳልናገር ነገረችኝ ያልከው ማለት ነው፣ ቶልድ ሚ ይሄም ቱ የለውም። እስኪ በለዋ፣ ቶልድ ሚ ናት ቱ ቴል ኤኒባዲ ስለዚህ አለዋ

ፐርሰኑ አለ፣ ሰውየው አለ። ከዛ በኋላ ምን አለ? ቱ አለ። ከዛ በኋላ ቨርብ ዋን ማለት ነው። እሺ። አለቄ ስራውን እስከ ማታ እንድጨርስ ነገረኝ። ማይ ቦስ ቶልድ ሚ ፊኒሽ my boss

የተጠባበሰ ምግብ እንዳልበላ ነገረኝ። ሐኪሙ የተጠባበሰ ምግብ ምን ይባላል እንግሊሽ? ፍራይድ ፉድ። እሺ። እነሱ ምን ይባላሉ? ኮመን ስም አላቸው አደለ? በርገር፣ ፒዛ፣ ቺፕስ ምናምን አንድ ላይ ጃንክ፣ ጃንክ ፉድ። እሺ። ስለዚህ በጃንክ ፉድ ነው የምትሰራለኝ ማለት ነው። ሐኪሙ ጃንክ ፉድ እንዳልበላ ነገረኝ።

ከአችን ጨምርባት ትልኛለች። ከዛ ጃኬቷን ታመጣለች። ከዛ የወንድሜን የሆነ ነገር ታመጣለች ምናምን አይጥሩ ነው። እና ተበዝብዥ ያለው መበዝበዝ አለብህ። ማዘር ሜክስ ሚ ዋሽ ክሎዝስ። ከምት ሌላ ወርድ የለንም

እሱ ስስጋ ታናሽ እህት አለችው። እሱ ታናሽ እህቱን ካልሲ ሆን ያሳጥባታል ይ

የስ ቱ, ሌንድ እዚህ ጋር ለምን ሌንድ ሆነ? አስክድ ስለሆነ አማርኛው አማርኛም ምር የሚለው እንዳበደረው አይደል እንጂ እንድበደረው አይደለም። ማበደር ሌንድ ነው፣ ማበደር ነው። ቱ ለምን ሌንድ ሆነ ያልሽ። ቱንማ በቃ እኮ ፋይናሊ አሁን ቱ ስትል ልክ ሆነሃል እዚህ ጋር። ስለዚህ ማይ ፍሬንድ አስክ ሚ ቱ ሌንድ ሂም ማይ ቡክ። ስለዚህ አስክ ጋር ምን አለ? ቱዋለ ቱዋለ ያው እሺ፣ የቤት ስራዬን እንድትረዳኝ ጠየቅኳት። አይ አስክድ ሀር ቱ ሀልፕ ሚ ማይ ሆምወርክ ዱ ማይ ሆምወርክ። እሺ፣ ቱ ሀልፕ ሚ ዊዝ ማይ ሆምወርክ ትችላለ። ድርጊት ካስገባህ ግን ብቻው ነው ምትቅድም እንዳል ነው አደለ? ልፕ ካልን ቅድም ልፕ ዊዝ መን ያልነበረል ነው መኒ ምንድን ነው እስናትን አክሽን አደለ? እናውን ነው ሰው። እዚህ ጋርም ሆምወርክ እናውን ስለሆነ ዊዝ ታረጋለህ። አይደለ ግን እንድሰራው ከሆነ ግን መስራት ኢዝ አን አክሽን ያኔ ሄልፕ ዱ ማይ ሆምወርክ ይሆናል ማለት ነው አይደለ እስኪ ድጋማ የስ ካልክ ከገባ ሆኖ ያልኩትን ሁለት ሴንቴንስ ነው የሰራሁት አንዴ እሺ አማርኛው የቤት ስሬን እንድትረዳኝ ጠየኳት አይ አስክድ ሄር ቱ ሄልፕ ሚ ዊዝ ማይ ሆምወርክ መስራት ሲሆንስ <tun> አይ አስክድ ሄር ቱ ሄልፕ ሚ <tun> <tun>

ቱ የሰጠ ነው። ለመጀመሪያ አስክድ አስክድቱ እሺ፣ አስክድቱ ከዛ ቴል የለውም። አለው አለው ቴል አለው ወርዶቹን አንዴ እንጻፋቸው እና አስክ ቴል አለው አለው ሄልፕ ሄልፕ ሌት ሜክ ሜክ እነዚህ ናቸው። አስክ ቱ ይቀበላል። እሺ ቴል ቱ ይቀበላል። ኦኬ ሄልፕ አይቀበልም። ሄልፕ አይቀበልም። ሌት አይቀበልም። ሜክ አይቀበልም። አሎስ አሎ ይቀበላል። ይቀበላል ግድ ቸውላቸውም ስለዚህ፣ ሄልፕ ስንል ሌት ስንል ሜክ ስንል ቱ አናስገባም። አስክ ስንል ቴል ስንል አሎ ስንል ቱ ያስገባል። አሪፍ አርገው ሪቫይዝ አመሰግናለሁ ምንም አይደል። ሶ አይሆፕ ዩ ጋይስ አሁን በደም ቆንጆ የሆነ አንደርስታንዲንግ ይኖራችኋል ብዬ አስባለሁ። ይህ ቱ የሚለው ቃል ላይ ቢካዝ እንዳልኳቸው በጣም ኮንፊውዚንግ የሆነ ኢሹ ነው፣ ግን በዚህ ወይ ብሬክዳውን እያደረጋችሁ ካጠናችሁት ወይም ከተላመዳችሁት ጎኝት ቢ ቨሪ ኢዚ። እኛም ጀስት ነኝ ከብዙዎቹ ትንሾቹ ቃላቶች ናቸው። ሰው ግን ፒዲኤፍ ላይ ሰፋ አድርገን ብዙ ቨርቦችን አምጥተን ለእናንተ በሚጠቅም መልኩ እናዘጋጅላቸዋለን። እኛ ጋር በአካልም ሆነ ቦሌ የምፈልጉ ሰዎች ካላችሁ ደውሉልን። ሀበቅጤ